አሰብን የመጠቀም መብት ቢኖረን እንኳን ጅቡቲን አይተካም። ደጋግ የሚተናገሩ ሴራዊ ቁጭት ሀሳቡ እሳቸው ጀመሩት አንበል እንጂ ቁጭት ያለባቸው የባህር ጉዳይ ቁጭት ያለባቸው መሪ ናቸው። በሚያስደንቅ ሁኔታ ኢትዮጵያ ተገፍታ መውጣቷ ላይ የአሜሪካ እጅ ከአሰብ መውጣት ረጅም ዘመን በአፍሪካ ትልቁ ጎሬላዋር ሽምቅ ውጊያ የተካሄደው በኤርትራና ኢትዮጵያ ውስጥ ቀይ ባህርን አረባይዝ ማድረግ የፈለጉ ሀገራት አረባይዝ ለማድረግ እነ ኢሳያስን እነ ሻቢያን እነ ጀባሃን ደግፈው ነው የተገፋችው ኢትዮጵያ በግድ። አብይ አይደለም አባይ ነው ቀይ ባህር ላይ የመገኘትን ጥቅም ለመጀመሪያ ጊዜ የተገነዘበው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ከአማር መኮን ጋር ወቅታዊ ጉዳዮች ላይ እናተኩራለን በኢትዮጵያ ና በኤርትራ መካከል አዳዲስ የተፈጠሩ ሁኔታዎች በዛሬው እለት አሉ የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላ በኒውዮርክ ከአሜሪካ ከፍተኛ ባለስልጣናት ጋር ሊመክሩ እንደሆነ ተሰምቷል ከዚህ በተጨማሪም ለአራት ኪሎ ቅርብ ናቸው ቤተኛ ናቸው የሚባሉት አምባሳደር ሌንጮ ባቲ ከሰሞኑ አንድ አነጋጋሪ ና ዘለግ ያለ ጽሁፍ ኢትዮ ኤርትራን በተመለከተ ተናግሯል ተናግረዋል። የኢትዮጵያን ኤርትራ ጦርነት የኢትዮጵያና ኤርትራ መካከል ግጭት ከተፈጠረ በአሰብ ምክንያት ሳይሆን ሌላ አንድ ትልቅ ምክንያት አለ ሲሉ ተናግረዋል። እሱን የምንፈትሻለን። አብራችን ቆዩ። እንኳን ደላ ቆይ። በኢትዮ ኤርትራ መካከል አዳዲስ እውነቶች አሉ። ባለፈው አንድ የአሜሪካ ከፍተኛ የውጭ ጉዳይ አማካሪ ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁም ከፕሬዚዳንት ታዬ አጽቀሥላሴ ጋር መነጋገራቸውን ይታወቃል። ከሰሞኑ ደግሞ በዛሬው ዕለት በኒውዮርክ ከኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር እንደሚወያዩ የተለያዩ እንግዲህ ዘገባዎች ጠቁመዋል። አፍሪካ ኢንቴሊጀንስ ነው ዘገባውን እያወጣው ያው ከኢትዮጵያ ጋር ኤርትራ ከገባችበት ውጥረትና ሰጣገባ ጋር ተያይዞ ውይይቱ እንደሚያተኩር ይጠበቃል። ከዚህ በተጨማሪ አምባሳደር ሌንጮ ባቲ የጻፉ ጽሁፍ አለ። በኢትዮጵያና ኤርትራ መካከል ግጭት የሚፈጠር ከሆነ የግጭቱ ሰበብ ወይም ምክንያት ሊሆን የሚችለው አሰብ ወይም የቀይ ባህር ጉዳይ አይደለም ብሏል። እንግዲህ እናንተ በተደጋጋሚ ስናወራ በአሰብ ምክንያት ወደ ግጭት ሊገቡ እንደሚችሉ የኤርትራ ተደጋጋሚ ክስና ምላሽም ከዛ ጋር የተያዘ ነው። አምባሳደር ለንጮ ባቲ ግን ይሄ አይደለም ምክንያቱ፣ ጽምዶ የተሰኘው የህወሓትና የሻእቢያ ወታደራዊና ፖለቲካዊ ጥምረት ነው ሁለቱን ሀገራት ወደ ግጭት ሊያስገባቸው የሚችለው የሚል ነገር አንስቷል። ምን ያህል እውነትነት ሊኖረው ይችላል የሚለውን ጉዳይ እንፈትሸዋለን። ከዚህ በተጨማሪ የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በተደጋጋሚ ለኢትዮጵያ ባለስልጣናት በስድብ የታጀበ ቢባል ይቀላል ምላሽን ይሰጣሉ። በተለይ በኤክስ ገጻቸው ላይ ከኢትዮጵያ በኩል አንድ የሆነ አስቴት ወይም ንግግር ሲሰጥ እሳቸው ደግሞ አጸፋ ምላሽ በትዊተር ገጻቸው ላይ ይሰጣሉ እና ሁለት ክሶችን ነው በተደጋጋሚ የሚያቀርቡት የኢትዮጵያ የባህር በር ጥያቄ የኢትዮጵያውያን አይደለም የተባበሩት አረብ ኤምሬቶች እንጂ የሚል ነገር ያነሳሉ። ከዚህ በተጨማሪም በውስጥ ያለውን ግጭት ሺፍት ለማድረግ የፈጠሩት አጀንዳ ነው የሚል ነገር ያነሳል። በዚህም አለበዛ ግን ሻቢያ የሚያነሳው የቀይ ባህር አጀንዳ የሚባል ነገር ኢትዮጵያን የላቸውም ወደሚል የሚያዘነብል ነው። እነዚህን ጉዳዮች እስቲ እንፈትሻቸው። አሚጎ የሌንጮ አምባሳደር ሌንጮ ባቲ ያሳብ እንዴት ነው? ውሃ የሚያነሳ ይመስላል ለግጭቱ ከተጀመረ በሁለቱ ሀገራት መካከል ጦርነት ከተጀመረ እንደ ሰበብ ሊቀርብ ይችላል። ጥምዶ የሚባለው ቡድን ኢትዮጵያ ላይ ስጋት ፈጥሯል እና ራስን መከላከል ተብሎ ሊጀመር ይችላል። ግን ሁል ጊዜ የምትገርመኝ ነገር ሰዎች ሳያነሷት፣ ከኤርትራም ከዚህም በኩል አንዳንድ ተቃዋሚዎችን አያለሁ እከታተላለሁ። ሁል ጊዜ ለማስረገጥ የምፈልገው ነገር ባህር ላይ የመውጣት ወይም ባህሩ ድረስ የኔ ድንበር ነው የማለት የአብይ የጀመሩት አጀንዳ አይደለም። ተደጋግሜ ለምን ሰው እንደሚስት አላውቅም። ደጋግሜ ተናግሬያለሁ። አሁን አነሱት እንደ አዲስ አንድ ነገር ነው ማውራት ይቻላል። ኢትዮጵያ ልክ እንደ አባይ ሁሉ አባይን ባለፈው ጊዜ ተናግረ ያለው እና አፄ ዳዊት በ13 በ14ኛ ክፍለ ዘመን የነበሩ ነገስታት የኢትዮጵያ ነገስታት ከኢትዮጵያ ተነስተው ፒልግሪሜጅ የሚባለው ይህ የመንፈሳዊ ጉዞ አድርገው ኢየሩሳሌምን ተሳልመው ለመምጣት የሚፈልጉ ኢትዮጵያውያን ከራሴ ፈጥሬ አይደለም የማወራው ከታሪክ ጸሐፊዎች ናቸው። የስርገው ሀብለሥላሴን መጽሐፍ ማየት ይቻላል። የፕሮፌሰር ታደሰ ታምራትን ዘክርስቲያን ኪንግደም ማየት ይቻላል። ኦቶማን ተርኮች ይዘው እስልምና ከተቀበሉ በኋላ ግብጾች ሃይማኖት ከቀየሩ በኋላ አስቸጋሪ ሆነ። ክርስቲያኖች የኢትዮጵያ ክርስቲያኖች ማለፍ የዛን ጊዜ የያዛቾቹን ሞኖክሲያዎቻችንን ወይም መልእክተኞችም ነበሩ በዛ በኩል የሚያልፉ የኢትዮጵያን እነሱን ለቀቁ ወይም ግብጽን እንትን አባይን እንገድባለን ሲባል ቆይቷል። ይሄ አሁን ማወራልህ ከሰባት መቶ ከስምንት መቶ ዓመት በፊት የነበረ ታሪክ መጽሐፍት የዘገቡት ነው። ዝም ብሎ ታሪክ ለፖለቲካ የሚያውሉ መጽሐፍት ሳይሆን በደንብ የሚሰንዱ ልክ እንደዛ ሁሉ ባህር ላይ የመገኘት ባህሩን የመቆጣጠር ምኞት ከዛ ያለ መልቀቅ መጨረሻ ላይ በግፊትም ቢሆን የጠቅላላ ኢትዮጵያ በተከታታይ ጊዜ ሌላውን ተወውና እንደ ፕሮፌሰር ሽፈራው በቀለ ጽሁፍ ዘመነ መሳፍንት ብለን የምንጠራው ጊዜ እንኳን የነበሩ ጎልቶ የሚወጡ እንደ ላሳሌ ያሉት ትልቁ አሊ ያሉት መሪዎች እንኳን ጥቅሙን ስለሚያውቁ ከዛ መሸሽ አይፈልጉም ነበር ባህር። ከዛ በፊት እስከ አክሱም ዘመን ከዛ መጓዝ እንችላለን። ረጅም ጊዜ የንግድ መስመር ነበረ። ዞር ብለህ የግብፅ ፈርዖኖችን ከዛ ፕቶሎሚ የሚባሉት ደግሞ መቶሎሚ እንላቸዋል እኛ። ከግብፅ ከፈርዖኖቹ በኋላ የመጡትን እዛ ፒራሚዶች ውስጥ የተገኙ ጽሑፎችን ብታይ ፑንትም በለው የዛን ጊዜ ኢትዮጵያ ይሄን የምታህል አደለችም። ጫፉ ላይ የነበረው ከዛ አክሱም በለው ከዛ ቢዘን ከዛ በፊት አለ ከዛ አክሱም በለው የዳሙት እንትን አለ ከዚህ ምንድን ነው የእጣን ምናምን የዝሆን ጥርስ እዛ ግብጾች የድንኮች ሳይቀር የሰው ድንኮች ይሄ ነገስታትን የሚያጫውቱ ደንገል ይሄ በፓፒረስ የሚሰራ የጣና ላይ ያለ ጀልባ አይነት እነሱን ሁሉ እዛ ተጽፎ ታገኛለህ። ይሄ ዝም ብሎ ተረት ተረት ሳይሆን ፒራሚዶች ውስጥ ተጽፎ ከተገኙ ቅርሶች ከኢትዮጵያ ጋር ያደረጉት የነበረው እና ንግስታቱ ነው የሚያደርጉት እሱን የነበረው በፈርዖኖች ክርስቶስ ልደት በፊት አራት ሺህ ሶስት ሺህ አካባቢ በደንብ ደግሞ የተሰነደ ሁለት ሺህ ምናምን አካባቢ ደግሞ እነዚህ ጽሁፎች ቅድም ያልኩህ እነ ሰርገው ሀብለስላሴ ኤንሸንት ኢትዮጵያ ኢንስትሪ እስከ አስራ ሁለት ሰባ ድረስ ከነ ማስረጃ እዛ ተጽፎ ታገኛለህ። እዛ ጊዜ ድረስ ጥቅሙ ይታወቃል። ካሌብ እንዳውም ተሻግሮ ሳውዲ አረቢያ ድረስ የዘመተ ንጉስ ነው። አብርሃም የሚባል ጄኔራል ነበረው። በሙስሊሞች አይወረርም ብሎ እዛ ድረስ የዘመተ ነው። ረጅም ታሪክ ያለው ነው። በተደጋጋሚ 15 ምናምናን ሰርጸ ድንግል ቶማን ተርኮች ያንን ቦታ እንዳይዙ ሲዘምቱ የነበሩ ናቸው። እና ድንገት ትናንትና ጠቅላይ ሚኒስትር አብይ አነሱት የሚባል ነገር የለም። አጼ ዮሐንስ በለው፣ አጼ ቴዎድሮስ በለው እያንዳንዱ ነገስታት የሚሊክ ችግር ሆነበት ሆነባቸው እንጂ ጣሊያን ተጠናክሮ ይመጣ ሆነባቸው። ከዚ የሀገር ውስጥም ክፉ ቀን የሚባል በሽታ ነበር ረሃብ ነበር እንጂ አድዋ መመለስ አልፈለጉም። ወደኋላ ታሪክ ያስቀመጠው እና ዋናው አላማ አሁን አካባቢውን ለመረበሽ ምናምን ጠቅላይ ሚኒስትር አብይ ያነሱት የሚባል ነገር የለም። ጠቅላላ መሪዎች ባለፈው ጊዜ እንዳልኩ ኤክሰፕት መለስ ዜናዊ በዛ ነው መወቅ ሰው እያለ መለስ ዜናዊ የኤርትራ ዜጋ እስኪመስል ድረስ ብዙዎቹ በዛ ይከሳሉ ጠቅላይ ሚኒስትር አብይ ቁጭት ሀሳቡ እሳቸው ጀመሩት አንበል እንጂ ቁጭት ያለባቸው የባህር ጉዳይ ቁጭት ያለባቸው መሪ ናቸው ልንል እንችላለን ጠቅላይ ሚኒስትር መለስን ነው አብይ አብይ አብይ እኔ ማያቸው እንዳስቀጣይ ነው እንደ ጥያቄው ከተነሳ በጣም ቆይቷል። እንደ መለስ ዜናዊ አሰብ ቢመጣ ባይመጣ እድገት ማምጣት እንችላለን፣ ጅቡቲን እየተለማመጥንም ውሃ ምናምንም እየሰጠንን፣ ከዛ ኢትዮጵያ ካለ አሰብ ማደግ እንደምትችል እናሳያለን። ኤርትራ ለሻዕቢያ ስለዚህ ዩዝለስ ይሆንባቸዋል ብለው ነው ስሌት የወሰዱት። ጥቅም አልባ ይሆናል። ገመላ ያጠጡበታል ምን ያሉት ነ ከዛ ውጪ ታፍና አትቀርም ማደጓን እናሳያለን። ግን መለስ ዜናዊ ራሱ አሰብን አሳልፎ ቢሰጥም ወዶ ሰጠ ለማለት አይደለም፣ ጦርነት አካሂደው ነው የተገነጠሉት። ግን መደረግ የሚገባቸው ነገሮች ነበሩ። ለምሳሌ ታምራት ላይ እኔ ባለፈው ጊዜ አንስቻለሁ። አሜሪካኖቹ ራሳቸው ኤርትራ በዛ ያሉ ወደቦች አሏት። አሰብ ድሮ ጀምሮ በተባበሩት መንግሥታት ተጠንቶ ለኢትዮጵያ ጥቅም እንዳለው እና እሱን እናደራድራችሁ ሲሏቸው እምቢ ማለታቸው ከኢሳያስ ጋር ወይም ከሻቢያ ጋር ለምን እንደሆነ አንዳንዴ ያስገርመኛል። መደረግ የሚችለውን ነገር ሳያደርጉ ነው እልህ ተያይዘው የቀሩትና አብይ ዘመን ቅበብ ብሎሽ እንደ አባይ ልክ እንደ አባይ ውሃ አባይን ውሃ ለኢትዮጵያ ጥቅም ገድቦ እንደ መዋል በተለያዩ ነገስታት ሁሉ እንደመጣው ቀይ ባህር ላይ መገኘት ስትራቴጂክ ጠቀሜታውን የጂኦ ፖለቲክ ቁመናን ማሳደግን ተረድተው ለዘመናት ሲጠይቁ ከነበሩ እንትኖች አንዱ ናቸው፣ እንጂ እሳቸው የጀመሩት አይደለም ለማለት ነው ይሄ። እንደዚህ የሚሉ ሰዎች ታሪክ አይደግፋቸውም። ሌሎቹ መንግስቱ ኃይለማርያም ይፈልገዋል። እንትና አፄ ኃይለስላሴ ከፍተኛ ትግል አድርገውበታል፣ በተባበሩ መንግስታት እና አክሊሉ ሀብተወልድ ባለፈው ጊዜ የራሳቸው የኤርትራ ዲፕሎማት የነበሩ ብዙ የውጭ ጉዳይ ሚኒስትር ውስጥ ኢትዮጵያ የኢትዮጵያ ወገንተኝነት የሚሰማቸው ሰዎች አንስቻለሁ። ብዙዎቹ ተጋድሎ አድርገዋል። ከዛ ቀድመ እንደጀመርከው ሀሳብን በዛው ይወስደናል። ቀይ ባህርን አረባይዝ ማድረግ የፈለጉ አገራት ኢትዮጵያን እንደ ክርስቲያን ሀገር ከኛ የተለየች ነች ብሎ የወሰዱ ሀገራት እውነት ባይሆንም አረባይዝ ለማድረግ እነ ኢሳያስን እነ ሻቢያን እነ ጀብሃን ደግፈው ነው የተገፋችው። ኢትዮጵያ በግድ ነው የተገፋው እንጂ ተወዱ አይደለም። ሰላሳ ምናምን አመት ጦርነት ተደርጎበታል። በስልሳ ምናምን የወጡት ወደ በረሃ ሲወጡ ጀብሃ መጀመሪያ፣ ከዛ የተፈረካከሰ ምናምን ሻቢያ የደረሰው ረጅም ዘመን በአፍሪካ ትልቁ ጎሬላ ዋር ሽምቅ ውጊያ የተካሄደው በኤርትራና ኢትዮጵያ ውስጥ ነው። መሀል ነው ተገፍታን የመጣችው ኢትዮጵያ ባይለስላሴ ጀምሮ ደርግ ተዋግቶ ነው የለቀቀው አካባቢውን በውዴታ አደለም፣ እንኩ ምናምን ብሎ ማለት ነው። ኢትዮጵያ ተገፍታ እንድትወጣ ያደረጉ ሀገራት፣ ታሪክ ራሱን ይደግማል ይባላል፣ አንዳንድ ጊዜ ያደረጉ ሀገራት አሁንም ተጫዋሽ ናቸው። እዚህ አካባቢ ሚና እየተጫወቱ ነው። አንዳንዶቹ አሁን ኢትዮጵያ እንድትወጣ ፈለጉ፣ እነ ዩኤ አይነቶቹ ገጥሟል። ከኢትዮጵያ ሀሳብ ጋር የዩኤ ሀሳብ እንድትወጣ ይፈልጋሉ ዩኤዎች። እንደ ሳውዲ አረቢያ አንገታቸውን ዝቅ አድርገው የማይፈልጉ ሀገራት አሉ። እነ ሳውዲ አረቢያ የማይፈልጉት ምክንያት ሌሎቹ አረብ ሀገራት ብዙዎቹ በዛ መስፈር ስለተሰለፉ ነው። ለምሳሌ ግብጽ አትፈልግም ኢትዮጵያን መውጣት። እዛ የቀይ ባህር ፎረም የሚባል መስርተው ኢትዮጵያን ገሸሽ ማድረግ ነው የፈልጉት እዛ እንድትወጣ አትፈልግም ጅቡቲም እንደዛው አዎ ብዙዎቹ የዛ አባል ናቸው እና በሚያስደንቅ ሁኔታ ኢትዮጵያ ተገፍታ መውጣቷ ላይ የአሜሪካ እጅም አለ ከአሰብ መውጣት ላይ ኢትዮጵያ አትቤይ የሚባለው መጽሐፍ ተመልካዮቻችን እንዲያነቡ ጋብዛለሁ ጠቅላይ ኃይለስላሴ አማካሪ የነበረ ሰው ነው በጣም ብዙ አዋቂ ሰው ነው። ከነ ማስረጃን የጻፈው ጥርስ የገባች ሀገር አሜሪካኖቹ በሁለተኛው የዓለም ጦርነት እና ከዛ በኋላ ከራሻ ጋር በነበረ ፉክክር መጀመሪያ በሁለተኛው የዓለም ጦርነት ጣሊያንን፣ እንግሊዝን፣ ፈረንሳይን አንድ ላይ ለማሰለፍ ከጀርመን ጋር ለማሰለፍ ካላቸው ጉጉት ፈቃድ ሰጡ ኢትዮጵያ እንድትያዘ። ጣሊያን እያንገራገረች ስለነበር ወደዛ መስመር ለማስገባት ከፈለግሽ ውሰጂና እንደ ማለት ነው፣ ኢትዮጵያን ትንበይና። በኋላ በቀዝቃዛው ጦርነት ደግሞ ሊጀመር አካባቢ የራሻ ወደዚህ አካባቢ ስትገባ ተጽኗን እያሰፋች ስትመጣ፣ በሶማሌ በኢትዮጵያ በሶማሌ ነው መጀመሪያ ስትመጣ። አሜሪካኖቹ ከእኛ ጋር ወዳጅ ነበሩ። ቃኘው የሚባል ኤርትራ ሁሉ እንትናል ነበራቸው፣ ሰፈር ነበራቸው፣ የጦር ሰፈር በኋላ ከራሻ ጋር ያለውን ግድድሮች መገዳደር ኢትዮጵያን እንደ መስዋዕት በግ ለምንድን ነው እንደዛ የሚያደርጉት? የአረብ ሀገራት የኤርትራን መገንጠል የሚደግፉ የነበሩ የአረብ ሀገራት ለአሜሪካ ያላቸው ጥቅም ስለሚበልጥ አባባሌ ገብቷል። ስለሚበልጥ ነዳጅ ስለሚሰጡ ኢትዮጵያ የራሷ ጉዳይ፣ ራሻ ወደዚህ አካባቢ ትግባ እነዛን ግን እንከላከል ብለው ነቀለው፣ የቃኘው ሰፈር ነቅለው ጋርሻ የሚባል አይላንድ አለዛ እንትናቸውን ምናምን አውጥተው እንደ መስዋዕት በግ ነው ያቀረቡት። ኢትዮጵያን እንደ መስዋዕት በግ ምልበት ምክንያት እነዚህ የአረብ ሀገራት ቁጭ ብለው ኢትዮጵያ ምን እንደምትመስል ኤርትራን አስገንጥለው ማፕ ሲሰሩ ያቃሉ አሜሪካኖቹ ከዛ በፊት ወዳጅ ነበር። ያልተከላከሉበት ምክንያት አረቦቹ እነዚህም እንትን የሚሰጡት ሀገራት ነዳጅ የሚሰጡት ሀገራት ከኢትዮጵያ ጋር ሲነጻጸሩ ጥቅማቸው ስለሚበልጥ፣ ስለዚህ ኢትዮጵያ ራሻ ውሰጃት፣ እናንተም አስገንጥሉ። መጀመሪያ አካባቢ እንደዛ አልነበረ ማሰባቸው። በኋላ ግን ከነዛ ፕሬዥር ሊላቀቁ አልቻሉም፣ እነዚህ ነዳጅ ከሚሰጧቸው ሀገራት ዝም ብሎ የቆዩት ለዛሉ አሁን አንተ መጀመሪያ መግቢያ ላይ አስማን ሳላህ ከአሜሪካው ጋር ሰውዬ ጋር ሊነጋገሩ ነው ከፍተኛ አድቫይዘር የአፍሪካ ጉዳዮች አድቫይዘር ስትለኝ፣ ስለ ሳውዲ አረቢያ ስለ ዩኤ ስናወራ ይሄ ምስል ነው የሚመጣብኝ። ሁለት ከዛ ኤርትራ ለማስገንጠል የተካሄደው ላይ የተሳተፉት አገራት አሁንም አሉ፣ የቀሩት የተበታተኑት ናቸው። ኢራቅ ደጋፊ ነበረች፣ ተበተነች፣ ወደመች እንበል። ሶሪያ ደጋፊ ነበረ እንደዚሁ ፒኤልኦ የፓሌስቲንያን ግሩፕ ጦርነት ላይ ነው። ሊቢያ ደጋፊ ነበረች ተበተነች። ካልተበተኑት በስተቀር ሱዳን ደጋፊ ነበረች ለሁለት ጦርነት ላይ ነች። እንደውም ዋናስጠሉ ዋና መጠለያቸው ካምፓቸው ምናምን ሱዳን ነበረ፣ እሱም ጦርነት ላይ ነው። አሁንም ትንሽ አስተዋጽኦ ይኖራቸዋል። ጦርነቱ ከተጀመረ እያስገረመኝ ነው ያው ምስል ከተበተኑት ሀገራት ውጪ አሁን ከኤርትራና ከኢትዮጵያ ጋር የሚደረገውን ጉዳይ አሜሪካኖቹ እየገቡበት ነው። እነ ዩኤም ምናምናምንም ዱሮ እንደነበረው ማለት ነው፣ እየገቡበት ነው። ዩኤ የዛን ጊዜ ይሄን ያህል የገዘፈች ሀገር አልነበረችም። ብለህ ሳንዶፍ ባግ የምትባል አሸዋ የሞላት ሀገር ነበረች። ያደገ እንትን አልነበረ። የቢንዛይድ አባት ነው። ከዛ በኋላ ላለፉት ሀምሳ ዓመታት ነው እንደዚህ ያደረጋት ግን ተመሳሳይ ምስል ይሰጠኛል። ያኔም እንዲሁ ሲፈተፍቱ ነበር። አሁንም የሚፈተፍቱ ሀገራት አሉ። ግን እኔም ጮባቴንም ጽሁፍ ጠቅሳል። ዋናው እንትን ጉዳይ አይደለም ካለው አብይ አይደለም አባይ ነው። ቀይ ባህር ላይ የመገኘትን ጥቅም ለመጀመሪያ ጊዜ የተገነዘበው አንደኛ ተከታታይ የኢትዮጵያ ነገስታት በየትኛውም ሪጅም ባለፈው እንዳልኩት ወታደራዊም፣ ንጉሳዊ አስተዳደርም ቢሆን ዲሞክራሲያዊም ብለው ምንም ሲሞከር የነበረ ነው። አብይ የዛ እንትን አስቀጣይ ናቸው። ልክ እንደ አባዩ ጉዳይ አባይ አስቀጣይ ናቸው። አብይ አስቀጣይ ጨራሽ ናቸው እንጂ የጀመሩ አይደሉም። ልክ እንደዛ ሁሉ አሁን ተቀብለው አነሱት እንጂ ገና አብይ ያሰብ አይደለም ጉዳያቸው ምናምን ማለት አይቻልም። ተከታታይ የኢትዮጵያ ገዢዎች በላቸው መንግስታትን በላቸው ጥያቄያቸው የነበረ ነው። ከዛ ኢትዮጵያ ከዛ አካባቢ ወደ አይደለም ተገፍታ ነው የወጣቸው። ልክ ሰተን እንትን የተባለ እንዳይመስል በጦርነት ነው ተገፍቶ ነው የወጣው። ቅድም እንዳልኩት በተደጋጋሚ የምንድለው ደጋፊ አይደለሁም የጦርነት አሁን በጦርነት አሰብ ይመለስ ምናምን ሰው አይደለሁም። አሜሪካም ታደራድር እነ ዩ ኤ ኢ ሳውዲ አረቢያም ያደራድሩ፣ በሰላም ቢጨረስ በጣም ደስተኛ ነኝ። አንድ ሁለተኛ፣ ቀይ ባህር ላይ መገኘት ብዙ ጀኔራሎች ምናምን ሲናገሩ እንደሰማው የባህር ኃይል እንትንህን ይጨምራል። ስትራቴጂክ ቦታ ነው። ምክንያቱም ሁለት መግቢያው ቀይ ባህር ነው፣ መውጫው ነው ስዊስ ካናል ነው። እግሩን መያዝ ማለት ነው፣ የመግቢያውን ቦታ እግር መያዝ ነው። ይሄ አንድ ትሪሊየን ዶላር በዓመት የሚንቀሳቀስበት ቦታ ነው። ብዙ ነገር ልሰራበት ይችላል። ለዚ አካባቢ ግን፣ ተመልካዮቻችን ደግሞ ሊገነዘቡት የሚገባ ነገር ቀይ ባህር መገኘትና አሰብን መጠቀም የተለያየ ነገር ነው። አሰብን የመጠቀም መብት ቢኖረን እንኳን ጅቡቲን አይተካም። ደጋግሜ ተናግሬያለሁ። አሁን ባለበት ሁኔታ ጅቡቲን አይተካም። ልክ ልክ እንዳያዝን የእንትናችን የተቀረፈ እንዳይመስለው ሰው አሰብን ብንይዝ የኢምፖርት ኤክስፖርት እንትናችን ወይም ባህር ላይ ቀጥታ ወጣን። ስለዚህ በቃ ተቃለለ ችግራችን እንዳይመስላቸው ከዚህ በፊት ተናግረዋል። አሁን ባለበት ደረጃ 98 ፐርሰንት አካባቢ የውጭ ገቢን ወጪ በጅቡቲ በኩል ነው የሚሄደው። አሰብ የኛ በነበረ ጊዜ አሁንም 65 ፐርሰንቱ በጅቡቲ በኩል ነበር። አሰብ የኢትዮጵያ ምጽዋን የተጠቀምን 65 ፐርሰንቱ አሁንም በጅቡቲ ነበር። ከዛ ይልቅ ቀይ ባህር ላይ መገኘት ቅድም ያልኩት ስትራቴጂክ ጠቀሜታ አለው አሰብን ግን ከዛ በላይ ማየውኔ የጅቡቲን ጥጋብ በጠገበች ጊዜ ማኩረፊያ ይሆናል ብዬ ነው ሙሉ ለሙሉ አይወስድልንም የጅቡቲን ብዙ ናቸው ችግሮቹ አንደኛ መርከብ ትንሽም ከመሆኑም ትንሽ ነው የሚይዘው መርከብ ትንሽ ነው የጅቡቲው መቶ ምናምን መርከብ ሲይዝ እዚህ ስድስት ነው ምናምን መርከብ ነው በአንድ ጊዜ። መርከቦቹ ራሱ አይጠጉሙም ወደ አሰብ፣ መሀል ላይ ቆመው በጀልባ ነው ወደዚህ የምታመጣው። እድሳት ምናምን ከተደረገለት ሊሻሻል ይችላል። ሁለተኛ፣ በአሰብ ስትወጣ ህንዱ ቅያኖስ ላይ አይደለም የምትወጣው፣ የቀይ ባህር ጫፍ ላይ ነው። ኦሽን ላይ መውጣትና ከስፋቱም ከጥልቀቱም ባህር ላይ ትንሽ ሻሎ የሆነች ልዩነት አለው። ከሴኪሪቲም ። ሎጂስቲክ አመቺነት። ሶስተኛ እኛ ቀንድ ከብት ብዙ ለመላክ ነው የምንጠቀመው። የጅቡቲውን የአሰብ ቀንድ ከብት መላኪያ የለውም። በኋላ እነ የኢ ድጋሚ በእነ ድጋፍ ምናምን በኢትዮጵያን በራሷን ልትችል ትችላለች። አይ ካልተሻሻለ በስተቀር እነዚህን እንትኖች አይሰጡም። ይጽዋማ ጨራሹ ብዙ ነገር ይጎለዋል እና እርፍ እንደምት ልክ አሰብ ተያዘ ሲባል እርፍ እንደምትል አይነት አድርጎ እንዳያስቡትም። ከኢትዮጵያ ማለት ነው ከጅቡቲ ከሁለት በላይ ወደብ እንደሚያስፈልጋት የሚነገረው በሶማሊያም፣ በሶማሌላንድ፣ በኬንያም ንግግሮችም እንዳሉ፣ ግን አሰብ አሪፉ ነገር ከኮስታ አንጻር ቅርብ ነው ከሁሉም ስታወዳድረው ቅርብ ስለሆነ በማሪታየመንት ስሌት ደግሞ ስንትና የሚሉት የሆነ መቶ ሀምሳ ምናምን የሚባል አለ። ከዛ ራዲየስ ካለፈ አይሸፍንልህም። የእቃውን ዋጋ ባለሙያዎች ያውቆታል። እና ብዙዎቹን የተተዉት በዚህ ምክንያት ነው። ሞምባሳ ተሞክሯል። ላሙ የሚባለው ደባ አለ ሴኪሪቲ ችግር እንዳለ ሁሉ ድንገት ልጠቀምበት እንችላለን። አንዳንድ እንደዚህ ኮስት እንትን የማይሉ ነገሮች ፖርት እንትን ፖርት ሱዳንንም ጠይቀን ነበር፣ ትዝ ካለ እሱም ርቁሩቅ ነው። ምጽዋም እንደዚሁ እና አሰብ ከቅርበቱ አንጻር ሰሞኑንም ሀሰን ሼክ ለቢቢሲ ሲናገሩም እንደሁም በኢትዮጵያ ንግግር እንደተደረገቀጠሏል ብለዋል። ወደብ ወደብ እንትን ስለዚህ የሆነ ኖስታልጂክ ትዝታ ምናምን ያላቸው ሰዎች አሉ። ግን ሙሉ ለሙሉ የችግር ኢትዮጵያ ይቀርፋል ብለው እንዳያስቡ ለማለት ነው። በቅርቡ አንላቀቅም ከጅቡቲ ጥገኝነት። ግን እነዚህ እንትኖች አሜሪካ፣ ዩኤኢ፣ ሳውዲ አረቢያ ብለው አብረው ይሰራሉ። ሱዳንን ለማስታረቅ ሲሰሩ ነበር ብዙ ጊዜ እነዚህ ሰዎች አነጋግረውም ከኤርትራ ጋር ሙቹዋል የሆነ አግሪመንት ቢደረስ ቆንጆ ነው ላሉ፣ ባለፈው ጊዜ ባነሳሁት ምክንያት ጦርነት ጎረቤት ሆነን እስከ ቀጠልን ድረስ ዛስነብተብል የሚቀር ነገር አይደለም። ጎረቤት ሆኖ መቀጠል ለሁለታችን የማይጠቅምም አውዳሚ ነው። በዛ ላይ የተዝረከረከ ነው የሚሆነው። ተዋናዮች ብዙ ናቸው። የሀገር ውስጥ ተዋናዮች ራሱ ብዙ ናቸው። እነ ሱዳንን ምናምን እንተውና የሀገር ውስጥ ራሱ ብዙ ነው። የሀገር ውስጥ ባይሆንም እንኳን በቃ አካባቢው በእኔ እምነት ይበቀዋል ነው ምለው የአፍሪካ ቀንድ አይዶን እንዴት እንደማይሰለች ጦርነት በየጊዜው እንዴት እንደሚፈ እንደሚፈበረክ ግን እስካሁኑ በጣም በቂ መሆን ነበረበት። እንደ አዲስ መጀመር የለበትም ባይ ነኝ። በየጊዜው አዙሪት ነው የጦርነት አዙሪት ውስጥ ስላለ አካባቢ ማለት ነው እና በሰላም ቢያልቅ እነዚህ አሜሪካ ምንትን ቢጫወቱ ሚናቸውን ጥሩ ነው የሚል አሳብ አለኝ። አሁ እንግዲህ በጣም ጥሩ የአሜሪካ ባለስልጣናት እንግዲህ ከኤርትራ የውጭ ጉዳይ ሚኒስትር ሆኑት ማንሳላ ጋር ይወያያሉ። ባለፈው ሳምንት አዲስ አበባ ከጠቅላይ ሚኒስትር አብይ ጋር መወያየታቸው ይታወሳል። ከኢትዮ ኤርትራ ጉዳይ ላይ እንግዲህ ከኢትዮጵያ ጋር ከገባችበት ውጥረት ጋር ተያይዞ እንደሚወያዩ ይጠበቃል። ከዚህ በተጨማሪ ኤርትራም ኢትዮጵያም በሱዳኑ ጦርነት እንግዲህ እጃቸው አለበት በሚል ይታማል። በተለይም የኤርትራው መንግስት በግልጽ ድጋፍ እያደረገ እንዳለ ይታወቃልና ና አሜሪካ ከሰሞኑ ሁለቱን አይኖች ለማደራደር ንግግር ከመጀመሩ አንጻር አንሳር ከኢትዮጵያ ና ኤርትራ ጉዳዮች ባለፈ እንግዲህ ከኢትዮጵያም ከኤርትራ ባለስልጣናት ጋር በዚሁ በሱዳን ጉዳይ ጋር ጉዳይ ጋር ተያይዞ እንግዲህ ሊወያዩ እንደሚችሉ ይጠበቃል። እንግዲህ አሚጎ የዛሬውን ዝግጅታችንን በዚሁ እናምጋ እናመሰግናለን። የተወደዳችሁ የአንድ አፍታ ቤተሰቦች፣ የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ